በፍጹም አምና አልችልም። ምንም እንኳን የስነ ልቦና ሐኪማዋ ሚስት ብትሆንም፣ ሴቶች ካንተ ለመለየት ካሰቡ ከጀርባቸው የሆነ የሚወዱት ወንዳለ ማለት ነው። እንደዛ ኮተረ እኔ ለምን አገባችኝ ታዲያ? ምናልባት ለሀብት ብላ? ስፋታ ግማሽ ሀብት ወስዳለሁ ብላ አስባ ሊሆን ይችላል። እኔ ይሄን ቅጭር በፍጹም አምና አልችልም። እንዴ ሐሳቧ ያ ከሆነስ ለምን ልጅ አልወለደችልኝም? ሀብቴ ለማግኘት ከሆነ እኮ ያ መንገድ መንገድ ይቀላል ብላ አይደል እንዴ? ለሱም በቂ ምክንያት ሊኖራት ይችላል። ለምሳሌ ምን? ምናልባት የሆነ ፑሽ የሚያደርጋት ሰው ይኖራል፣ ከጀርባ ፍቅረኛ ነገር። እማዬ፣ ቆይ ይሄ ነገር ወዴት እያመራ ነው? ጌዲ፣ ምናልባት እማዬ ያለችው እውነት ከሆነ እኔ ምን ማድረግ እንዳለ የሚራሱ አላውቅም፣ ግን ከባድ ነገር የሚፈጥር ይመስለኛል። አምዬ፣ እንዴት ነሽ? ምንድነው፣ በሰላም ነው እንደዚህ የጠፋችሁት? ኧረ አለሁኝ፣ ቤት ነው የጠፋሁት እንጂኮ ከነ ሄሉ ጋር በየጊዜው እንገናኛለን። ደግሞ ከአንድም ሁለቴ ስመጣ ደሞ አልነበርሽም። ሄለንስ ቤት ውስጥ አለች ብለሽ ነው? የእኛን ነገር ተይው እስኪ፣ ምግብ ላምጣልሽ። እንዴ፣ ምን ይሄ ልጅ ሰራተኛ ቅጠር ብለው እኮ አሻፈረኝ አለ አራ አይገባም ሁሉም ነገር አድርሼ ነው የመጣሁት እና በባዶ ቤት እሺ ቡና ነገር እንኳን ላፍላልሽ እውነት ምንም አልፈልግም? ደሞስ ቤት ያደለ እን የምን መግደርደር ነው ሄለን የለችም እንዴ ስልኳም አይነሳም ደሞስ ደውላት መቼም ስለ ሰሞኑ ሁኔታ የነገረችሽ ነገር አለ ብዬ አስባለሁ ያው አውርተናል ይቅርታ አድርጊልኝና ያው ልጅ እኮ ፈጣሪ ሲፈቅድ ብቻ ነው የሚሆነው ስለዚህ ብቻ ነው የነገረችሽ ሌላ ስለምን ነገር ልትነግረኝ ትችላለች የተፈጠረ ነገር አለ እንዴ ስለዚህ ከተገናኛችሁ ቆይታችኋል። ወይ ደግሞ ሆን ብላ ስለዚህ ጉዳይ ደብቃሻለች ማለት ነው። ስለ የትኛው ነገር? እራሷ ከጌዲ ልጅ መውለድ አለመፈለጓል፣ ጭራሽ ከጌዲ ጋር መለያየት እንደምትፈልግ ምን? ቆይ እንዴት ማለቴ? ለምን እኛም ምክንያቷ ላይ እኮ ነው መድረስ ያቃተን። ሰው እንዴት ከመሬት ተነስቶ ትዳሪ ልፍታ ይላል? ምን ማለት ነው ይሄ? እን የኔ ትንሽ እትኔንሽ እ ደህና ዋልክ። ናርዶስ የለችም እንዴ? አወጠ ብላለች ማውራት እንችላለን? ምን ነው ችግር አለ እንዴ? እኔ ከዚህ በላይ የምችል አይመስለኝም። ሁሉን ነገር ለትዬ ሊነግራት ነው። ምን ነው የተናገረችሽ ነገር አለ እንዴ? አንቺ ትዳሬ ለመናድ ሆን ብለሽ ከጠላት የተላክሽ ነሽ አለች። ከዚህ በኋላ ከናንተ ሕይወት ጥቼ ወደ ቦታ የምመለስ አለብኝ። ለሁሉም ነገር በጣም አመሰግናለሁ። መጀመሪያ አካባቢ ትንሽ ፈርቼሽ ነበር። አሁን ግን ሳይሽ ትንሽ ብልህ ነገር ሳትሆኝ፣ የሚበላል አቅርብ ችግር የለውም ናርዲ፣ ስትመጣ ይደርሳል። ይልቅ ልልቴ በላች እንዴ? አዎ በልታለች። በቃ እኔ ውስጥ ስራ ላይ ልሂድ። አባዬ በጣም እኔ እኮ ከእናንተ ጋር መዝናናት እፈልጋለሁ። የራሳችንን ጉዳይ ስናሳድድ አንቺን ችላልሽ አይደለ? አሁን ከእናትሽ ጋር ተነጋግረን የአሁኑ እሁድ ቆንጆ ቦታ ውስጥ አዝናናሻለሁ። ፕሮሚስ? ፕሮሚስ። እንግባ፣ እንግባ እስኪ ባክሽ ነገሪ። ቆይ ምን እየተፈጠረው? አይስ ቆይ እንደዚህ ብላ ታጭቂኛለሽ? እባክ ጌዲ፣ ያደረኩት ነገር ልክ እንዳልሆነ አውቃለሁ፣ ግን ሊሆን ግድ ነው። እንዴ ምን ሊሆን ግድ ይሆነው? ይህን እናንተ መለየት አልገባኝም። ቆይ መለየት ይህን ያቀላል ነው እንዴ? ከባድ የሚሆነው ከዚህ በኋላ አብረን መቀጠላችን ነው። አሁን ምን ይኛደር ምክንያትሽ? አንተ እንዴት ምክንያት የልቶን ትችላለህ? ምን ልበል ታዲያ። በእርግጥም ሁሉ ነገር ተሳክል ነበር የማቀው ጌዲ እባክህ ከዚህ በላይ አታሳምመኝ አታሳምመኝ ጭራሽ እኔ ሆንኩ አሳማሚው አብሬ መኖር ካልፈለግኩ መለየት መብት መሰለኝ ቆይ ግን ማነሽ እስኪ ንገሪኝ ማነሽ ቆይ እችኛ ሄለን እንዴት ነው እስከ ዛሬ ስማላቀት እንግዲያውስ አሁን ተዋውቃት ይህን ነገር በጣም ደጋግሜ ነገር ያለው እችኛ ሄለን ላንተ አትሆንህም አልኩ እሺ ቢያንስ ምክንያትሽ ማወቅ እችላለሁ ምክንያቴ በጣም ሊጎዳ ስለሚችል ይቅርብህ እኮ ከመለየትሽ በላይ ከብዶኝ ግዴለም ንገሪኝ ምንድነው ምክንያትሽ ነገርኛ ስትናደጂ፣ እንደዚህ በላተኛ መሆንሽን አላውቅም ነበር። እስኪ አጉድሽኝ። ጌዲዮኑን አግኝተሽው ነበር? ቆይ ምንድን ነው፣ በማላቸው የተፈጠረ ነገር አለ እንዴ? ለማንኛውም ሌላ ሰራተኛ ለመፈለግ ወደ ደላላ ጋር ሜል ሳይኖርብኝ አይቀርም። የጀመርሽልኝ ወሬ እኮ ስለነ ጌዲዮን ነው። በዛ አስተካኬ ልንገር ብዬ ነው። አልገባኝም። ቆይ በዚህ ድርጊትሽ እኔ ነኝ ወይስ አንቺሽ መወቀስ ያለብሽ? እኔ ደግሞ ምን አረግኩኝ? ምንም አላደረግሽም። ቆይ ለምን ገረመሽ? እኔ ለምረት እንዲህ እንደሆን አልነበር እንዴ? አንቺ ፍላጎት ምን እያልክ ነው? እኔ ከሜላት በኋላ ተቀጥቻለሁ ብዬ ስላሰብኩ በእኔ ላይ ያለሽ እምነት ሙሉ ነው ብዬ ነበር የማስበው። እኔ ምን አደረግኩኝ? አንተ ራስህ አደለ እንዴ እያቆላመጥክ እያቆለባበስክ አንድ ቀሚስሽ አምራል እና ዳልሽ ያሳሳል ስትል ነበረው። አላልኩ እኔ ዳልሽ ያሳሳል አላልኩ። ያው ቀሚስሽ ከጀመርክ ወደ ዳል መሄድህ ይቀራል። እስኪ ንገሪኝ፣ ቆይ በዛ ሰዓት ምን ተሰማሽ? ምን ይሰማኛል? በእርግጥ ምን እንደዚህ ተንጨርጨረሽ እያየሁሽ፣ ምን ተሰማሽ ብዬ ጠይቅሻለሁ። ለማንኛውም አሁን ሂድና ልብስ አንድ ተዘጋጃጅ፣ ንገራት። ገንዘብ ካስፈለጋትም እንሰጣታለን። ቆይ እሷ በኋላ ከሄደች ባልሽ ማሊሰለልሽ ነው? ቆይ ምን እያልክ ነው እሷ ነች አይደል የነገረችክ ራሴ በር ላይ ተለጥፌ የሰማሁት ከዛ ለምረት ነገርኳትና ቅናት ምን ያህል እንደሚጎዳ ልናስተምረች ሞከርሽ ነው ምረት እያወቀች ነበረ ነበረ ያንኑ ሁሉ ላነገር ስታደርግ የነበረው እያልከኝ ነው ናርዲ በትዳሬ ስንኖር ቁልፉ ነገር እርስ በርስ መተማመን ነው አውቃለሁ አጥፍቻለሁ ለዛም ደሞ የሚገባኝን ቅጣት ተቀጥቼ ይኸው እዚህ ደርሻለሁ ግን እኮ ሀሳቡ ነው የመጣችሁ፣ እራሷ ምረት ነበረች። ከዛ አንቺ ግራና ቀይ ሳቲ የመጣውን ሀሳብ ተቀበልሽ። በእርግጥ ያንን ነገር ማድረጌ ስተት እንደነበረ ተረድቻለሁ። እሺ በቃ ይቅርታ። እውነቴን ነው ይቅርታ። ባላረግልሽ እራሴ ነው የምጎዳው ብዬ ነው እንጂ መቼም ቢሆን ለዚህ ጥፋትሽ ይቅርታ አላረግልሽም ነበር። እሺ አሁን ላጎርስክ ችላለ። ቅድም ጠይቄሽ ነበር እኮ እባክ። እሺ በልጃችን በልጃችን ስትይ ገጀራው ደውሎ ነበር። አሁን እየሰለችኝ ስለሱና ስለ ስለ ስስት አባት ተብዬ መስማት ነው። የጠየኳቸውን ገንዘብ ማትሰጡኝ ከሆነ ለስስት አባት ስስት ያለችበትን ቦታ ጠቁሜ ገንዘቡን ከሱ እቀበላለሁ እያለ ነው። ቆይ ግን ይሄ ሰውዬ ልጃችንን የመውሰድ መብት አለው እንዴ? አንድ አማካሪ ሄለን ነበረች። ይሄው እሷም ያልታወቀ ችግር ላይ ወድቃለች። ምነው አሁንስ ሁላችንም ላይ መከራው በላይ በላይ ተደራረበብን። ሄደን እባክሽ፣ ጭንቅላቴ ከመፍራቱ በፊት አሁን ነገር በሞክሸት ነው ብኝ ቢሆን ደስ ይለኝ ነበር፣ ግን እውነታው ይሄ ነው። ሳምሶን በጣም ወዶ ፍቅረኛ ይሄ ነው። ብዙ አመት ውጪ ነበረ። እኔማ የራሱ ህይወት ጀምሯል ብዬ ተስፋ ቆርጬ ነበር፣ ግን አሁን ድንገት መጥቶ ደውሎ እንገናኝ ሲለኝ ከዛ ሄደሽ አገኘሽውና ባለትና ደሞች ቀድሞ እሱኑ እንዳላገባና እስካሁን እኔን እየጠበቀኝ እንደሆነ የነገረኝ፣ እኔም በጣም ወዶ ስለነበር እንዳላገባው ነገርኩት። እውነት ነው፣ ይልም እስካሁን ያሮሽ ነገር ያመንጉሽ አይደለም ሌላ መኪና ካለች ንገሪኝ፣ ባልሻለሁ እረዳሻለሁ። እኮ ደግሞ ረሳሽው እንዴ? ያኔ ከአንቺ የደበኩት ሚስጥር እንኳን ፈልፍልሽ አቆሸዋል አይደል እንዴ? ንገሪኝ እባክሽ። እኔ ግን ምንም የደበኩት ሚስጥር የለኝም፣ የነገርኩ ሁሉ እውነት ነው። ከአንተ አንድ ንብረት አልፈልግም፣ ብቻ በሰላም እንድትፋታኝ ነው የምፈልገው በረከት ሁሉንም ነገር ነግሮኛል። እስይ በጣም ይቅርታ፣ ቅናት መጥፎ ነገር ስለሆነ ናርዲን ማስተማር አለብኝ ስላለኝ ነው። አ ስለዚህ ከሱ ጋር አብራሽ ለሀይሌ ድራማ ስሰሩ ነበረ። በእኔ የተነሳ ስትጨቃጨቁ ሰምቻችሁ ነበረ። ምናልባት አንቺ ልክ ልትሆኝ ትችያለሽ። ዛሬኑ ከዚህ ቤት መልቀቅ አለብኝ። ይቅርታ መጠይቅ ይሻላል ወይስ ስራውን ጥሎ መሄድ? ይቅርታ አርጊልኝና ያጠፋነኮ ሁለታችንም ነን። በእርግጥ ባል የመሰለን ሀሳብ ስላመጣው የኔ ጥፋት ይበልጣል። ለማንኛውም የትማትች ግን አንቺም ይሄ ላይሽ ላይ ያለውን አጉል አስተሳሰብ ከላይሽ ላይ አንሽ። ሁሉም ወንዶች አንድ አይደሉም። የሚያልኩሽንም አስታውሽ። እኔ አስቀድመ የፈራሁት እንጂ የአንቺ ባል ልዩ ነበር። ለማንኛውም ከዚህ በኋላ የእኛ መኝታ ቤት ብቻ ማነጥፈው እኔ ነኝ። ይቅርታ ማለት ከዚህ በፊት የነበሩትም ሰራተኞች መኝታ ቤቴ ስለማላስገባቸው ነው። እሺ፣ አልገባም የኔም በቤት አይ፣ ባልቴቶች መኝታ ቤታችሁን መቼ ሳታምትም እንዴ! ምን እያደረግሽ ነው? ሁሉንም ነገር ከጌዲዮን ጋር አውርተናል እና እኔ መስማት አልነበረብኝም። የት ነበርክ እየጠጣ ነበር አይደል አልሰከርኩም ምክንያቱም ከመወዳት ሚስቴ ቅድም በሰማሁት አስደንጋጭ ዜና ቀደሜ ሰክሬ ነበር ቆይ ምን ብላ ነው ለመሆኑ ምክንያትስ ምንድን ነው አለች የማፈቅረው ሰው አለኝ አለች ምን ምን ማለት ነው የማፈቅረው ሰው አለኝ ማለት እባካችሁ ልቀቁኝ ልሂድበት አትገርምሽም ማ ለካ የነበረው አስቀምጣቢ ነበር አታረጊውም ሄለን እስኪ በደምብ ጠይቂልኝማ። እኔ እኮ ምንም ለምለት አቸልኩ እውነት መሄደጀ አድርገው ከሆነ ጠይቂልኝ እባክሽ። አዎ አድርጌዋለሁ። እምወደው ፍቅረኛ አለኝ። ከአንተ በላይ እምወደው ፍቅረኛ ነበረኝ ነበረኝ ይኸው ነበረኝ አለች። ድንገት ከውጭ መቶ ላግባች ስለኝ ይሻልኩታለች። ግን ይሄ ከክደትም በላይ ትልቅ ክደት ነው። ቆይ ይሄ ምን ማለት ነው? ፍቅረኛሽ ለተባለው ሰውዬ ባለትዳር መሆንሽን እንዴት አልነገርሽውም? አሁን ለእናንተ መልስ መስጥበት ጊዜ የለኝም። በዚህ ሁኔታ ባይጠናቀቅ ደስ ይለኝ ነበር አዝናለሁ እባክህ ጌዲ ልሂድበት የሰው ልብስ ልብ ሰብሮ እንዲህ በቀላሉ ሄዳለ እንዴ ጌዲ ተዋት ትሂድ ሲጀመርች ራስ ወዳ ለአንተ የምትገባ ሴት አይደለችም አይሆንም እማ እንዲህ በቀላሉ ዝም ብዬሽ አልተዋትም እና ምን ልታደርገኝ ነው እዚህ አስር ልት አስቀምጠኝ ነው ጌዲ ተዋት ተዋት ትሂድ ብያሃለሁ ትሰሚኛለሽ ግን ከእሱ አምስት ሳንቲም እንደማታገኝ ወቂ እሱ ለልጅሽ ነግሬዋለሁ ምንም ነገር ከእሱ አልፈልግም በሰላም እንዲለቀኝ ብቻ ነው የምፈልገው። እና በቃ መጨረሻችን ነው ማለት ነው? አዝናለሁ። ልጅ አንተን የሚቀርቡ ሴቶች ሁሉ ያንተን ልብ ከመስበር ውጭ ሌላ ቁም ነገር የላቸው። ጌዲ በጣም ይቅርታ አድርግልኝ። አይዞህ፣ አይዞህ የእኔ ልጅ አይዞህ፣ ጠንከር በል ልጅ፣ አይዞህ። ስንት የሚሰብሩኝ ነው የሚለቁትማ፣ ስንት የሚሰብሩኝ ነው። አይዞህ። አይሰራም ስልኳ እንግዲህ ከትናንት ጀምሬ የሞከርኩላት ነበር ቆይ ምንድን ነው የተፈጠረው ነገር እኔ ምንም ማውቀው ነገር የለም እሱ በቃ ከእኔ መለየት ትፈልጋለች ምክንያቷም እንደሆነ ግልጽ አይደለም ነው የሚለው ጭው ምንድን ነው ከኔ የሚፈልገው? ማነው ገጀራው ነው? ቆይ አንተ ምንድን ነው ከኔ ምንድነው የምትፈልገው? ሰማኛለህ? አምስት መቶ ሺህ ብር አይደለም አምስት ሳንቲም ከኔ አታገኝም። ደግሞ በልጄ እያስፈራራኝ መሆኑን ሁሉም ነገር ለፖሊስ ነግሬያለሁ። ይልቁንስ በወንጀል ላይ ወንጀል ባደርብ ጥሩ ነው። እሻውን የት ብለን ነው ቆይ ምንፈልጋት? ይህ የማይረባ ስስትን ሊወስድብን ይችላል ማለት ቆይ የዛ ተብክ ነው እንዴ? አዝማሚያው እንደዛ ይመስላል። ስለዚህ ለፖሊስ ማሳወቅ አለብን። አንቺ አሁኑ ሄደች ለፖሊስ አመልክች። እኔ በቃ ጌዲዮን ሄጄ ማረጋጋት አለብኝ እኮ። ከዚህ በኋላ ልጅን እዚህ ጥዬ ሊሄድ ነው። ገጀራው ቆርጦ ከመጣ አንቺ ልታድኛት ነው እንዴ? ቆይ ገጀራው የሚባለው ቆይ በትክክል ምንድን ነው ያለክ? ናርቲ ህጋዊ የግድፌቻ ወረቀት አለና አይደለ? ስለዚህ የግድ ፖሊሶቹ ጥበቃ እንዲያደርጉልን ማድረግ አለብን ያለው መፍትሄ ብቻ ነው። በቃ አሁን ወደ ጌዲው መሄድ አለብኝ። እንደ ይሄ ሄለንስ ተቃጥናለች እኮ ማለት ነው። አቤት ጋሼ። ምን ለምጣ? ሄሉዬ ምግብ በልተሻል? እንደ ቆንጆ ምግብ ሰርቼ ይላሻለሁ ለምጣ? አይ በቃ በልቻለሁ። እሺ ምረት፣ ወደ ስራሽ ወደ ስራሽ ግቢ። ቆይ ምንድነው የተፈጠረው? እኔ እኮ ምንም ሊገባኝ አልቻለም። ሄሉ፣ ለአንድ ለሁለት ቀን እዚህ ማረፍ እችላለሁ? ምናልባት ለጌዲ እዚህ እንዳለው ካልነገራችሁት፣ ሩም ሊይዝ ፈልጌ ነበር ግን እሱን ነገር አልለመድኩትም። ቤት እስካገኘ ድረስ ነው፣ ሁለት ቀን ብቻ ሄሎ አልገባኝም። ቆይ ቤት ሽስ ቤቴ ፈርሷል? ምን ማለት ነው ቤቴ ፈርሷል ማለት? ቀልድ ነው እንዲያሽ? ሄሉ ምናልባት እዚህ መምጣቴ ስህተት ሊሆን ይችላል። ሄሎ ቆይ እንጂ ታረጋጊ፣ ቁጭ በይ። አትፍረጅብን እንጂ ሄሉ፣ እኛም እኮ ግራ ገባን እኮ። ምንድን ነው ቆይ በመሀላችሁ የገባው ነገር? ሁሉንም ነገር ጌዲ ይነግራቸዋል። ካላስቸገርኳችሁ እኔ ገብቼ ልረፍ። እኔ ቆንጆ በቃ አንቺም ራስሽን አረጋጊ እሺ። በረከት አቤት ለጌዲ እዚህ እንዳለው እንዳት እንዳትነግሩ እባካችሁ። ምናልባት ዛሬ ምሽት ብቻ ነው ማስቸግራችሁ። አልገባኝም። ቆይ ከምንና ከማን ነው እየሸሸ ያለሽው? ይልከቻል፣ ጌዲ እንዲቆርጥለት አግዘው። ፈጣሪ ወይ ቆይ፣ ምን አይነት ሴጣነው ድንገት መሀላችሁ የገባው ነትለች አመንሸታለህ? ነው ማን ያውቃል። ወይ እውነቷን ይሆናል። ግን እኮ እስካሁን ነገር ፐርፌክት ነበር። ድንገት ሁሉ ነገር ይቀየረብኝ። ፍቅረኛ ተብዬዋስ ይኸው ከውጭ ድንገት አይደል መጣ የተባለው። ስለዚህ አንቺ አመንሸታለህ ማለት ነው። አሁን እኔ አመንኳት አላመንኳት ምን ለውጥ ያመጣል? ጌዲ እሷን ተዋት፣ ከቻልክ እርሳት። እን ቆይ፣ መርሳት እንደዚህ ቀላል ነው እንዴ? እማ እኔ ኮምኒያ እንደምወዳት አንቺ ሰላላቦቅሽ ነው። የእኔ ልጅ አፍቃሪ ልብ ስላለ እኮ ነው ማንም እየመጣ እየሰበረህ የሚሄደው። ትናንትና ናርዶስ፣ ዛሬ ደሞ ቺ የናርዶስና ሄለንማ በፍጹም አንድ ሊሆን አይችልም። ማ ለምን? ሄለንን ስላገባት ክህደት ኮ መልክ የለውም። ልጄ፣ እንዴት ዋላችሁ ሌዲ ጓደኛዬ፣ እንዴት ነህ?

ራሽኝ እንዴ፣ በደንብ ተኛች። ያው እንቅልፍ እንግልፍ ቢያስዳትም ጋደን ብላለች። ወይ ወንዶች እ አንቺ ደግሞ ምን አውቀሽ ነው ወይ ወንዶች ምናምን ምትዩ? ምንም ባላቅ እንኳን ይህን መጠርጠር የሚያቅተኝ ነው እንደሚመስልሽ፣ ባላ ባላባራት ነው ምረት። ምን ብዬሻለኝ ከዚህ በፊት በቤተሰብ መሀል አትግቢ እንጂ በጓደኛ መሀል ምንም እኮ አላልሽኝም። እሺ ወደ ስራሽ ግቢ። ማለት ከጋሽ ውጪ ነው። ቡና ላምጣልሽ እንዴ? አልፈልግም አልኩሽ እኮ እንዴ። በቃ ወደ ስራሽ ሂጂ። ምን ታደርቀኛለች እቺ ደግሞ። ሄሉ፣ እኔ ግን እውነቱን ከአንቺ ነው መስማት የምፈልገው። ቆይ ግን ኔጌሪ ሞዶ አይመስላችሁም? ማለት እኔ እኮ ጨነቀኝ ነው ራሴን ባጠፋው። ኖር አረ፣ ብስማንቤ። እንዴ እሺ፣ ምንድን ነው የተፈጠረው ነገር? ወይ በጋራ እኮ እንፈታው ይሆናል። እኮ እነግርሻለሁ፣ መጀመሪያ ግን ቃል እንድትገቢ ልኝ እፈልጋለሁ። የምን ቃል ነው ሄሉ? ይህ ሚስጥር፣ ከእኔና ከአንቺ ውጭ እንደማይወጣ ቃል ከገባሽ ልኝ ብቻ ነው የምነግርሽ። ሄሉ፣ በጣም እያስጨነቅሽኝ እኮ ነው። ለቤተሰቦቼ እንኳን ያልነገርኩት ትልቅ ሚስጥር ነው። ለአንቺ ደፍሬ ልነገር የወሰንኩት፣ በእርግጥ ከተዋወቅን ትንሽ ጊዜያችን ነው፣ ግን እንደ እህቴ ስለማስብሽ ነው እባክሽ ሰው ያስፈልገኛል እርዳታሽን እፈልጋለሁ ናርዲ እባክሽ እሺ እረዳሻለሁ አሁን እባክሽን አታልቅሽ ቆይ ምንድን ነው በህይወትሽ ውስጥ እንደዚህ ደብቄሽ ያያሹ ሚስጥር መጀመሪያ ቃልሽ እፈልጋለሁ ናርዲ አምላኬ ወይ እሺ በቃ ይኸው ቃሌን ሰጠሁሽ እሺ ስስትን ምን ያህል እንደምትወጂያት ታውቃለሁ ይህ ምስጢር ሚስጥር ለማንም እንደማትናገሪ በስስት ስም ቃል ግቢልኝ እንዴ ሄሉ ዝም ብለሽ ቃል ግቢልኝ። እንዴ ቆይ ይህን ያህል ሚስጥሩ ምን ቢሆን ነው? ቃልሽን እየጠበቅኩ ነው። በልጅ ስማይና ቃል ግቢልኝ። እሺ በቃ እሺ፣ በልጄ በስስስም ቃል ገባልሻለሁ። ናርድ፣ ከሁኔታሽ ተነስቼ ግን የገጠመሽ ጉዳይ በጣም ከባድ እንደሆነ ተረድቻለሁ። ንገሪኝ እስቲ ምንድን ነው እንደዚህ በህይወትሽ እያስጨነቀሽ ያለው ነገር?